ጌታችን ይባረክ፣ እናንተም ተባረኩ። ክብሩ ለጌታችን ለኢየሱስ ክርስቶስ ይሁን። አንድ አጠር ያለ ሀሳብን አብረን እንመለከታለን። በመዝሙር ዘጠና አንድ ከአራተኛው ቁጥር ጀምሮ ያለውን መመልከት እንችላለን። እና በላባዎቹ ይገርድሃል፣ በክንፎቹ በታችም ትተማመናለህ፣ እውነት እንደጋሻ ጋሻ ይከብሃል ይልና ከዚያ በኋላ ከሌሊት ግርማ፣ በቀን ከሚበር ፍላጻ በጨለማ ከሚሄድ ክፉ ነገር ከአደጋና ከቀትር ጋር ምን አትሆንም፣ አትፈራም። በአጠገብህ ሺህ በቀኝህም አስር ሺህ ይወድቃሉ፣ ወደ አንተ ግን ምን አይልም አይቀርብም እያለ ይቀጥላል። አማኝ የሚያስፈራውንም አይፈራም የሚል ሀሳብ ነው የማወራችሁ። አማኝ የሚያስፈራውንም ምን አይልም አይፈራም ብዙ የሚያስፈራው ነገሮች ይኖራሉ፣ በዚህ ዓለም ስንኖር ማለት ነው። ብዙ አስፈሪ ነገሮች አሉ። ነገር ግን አማኝ በሚያስፈራው ምን አይልም፣ አይፈራም። በሚያስፈራው ሁሉ ምን አይልም፣ አይፈራም። ማና እርሶ አማኝ ነው። እዚህ ጋር ምንድን ይለው? ብዙ አስፈሪ ነገሮችን ጠቃቀሰልን አይደል? ከቀትር ጋኔን በጨለማ ከሚሄድ ክፉ ነገር ከአደጋና ከቀትር ጋኔን ምን አትሆንም፣ አትፈራም ይላል፣ አደለ እንግዲህ በእኛ በባህላችን በልምዳችን እዚህ ውስጥ ብዙ የተለያዩ የቀትር ጋኔን የሚባል አለ። በቀትር አካባቢ ማንኛውም ሰው እንደፈለገ እንዲንቀሳቀስ አይፈልቀድም ወይም ይፈራልም። ደግሞ እሱም ባይፈራ ሌሎች ያስፈራሩታል። እንደገና ገና በሌሊት የሚሄድ ደግሞ ክፉ ነገር አለ፣ ጨለማ አለ። እነዚህ እነዚህን የመሳሰሉ የሌሊት ግድማ አለ እነዚህ ሁሉ ምንድን ናቸው? የሚያስፈሩ ናቸው። አማኝ ግን በእነዚህ ምን አይልም፣ አይፈራም። የሚያስፈራውንም ምን አይልም፣ አይፈራም ነው። ምክንያቱም ከላይ ተዘርዝሯል፣ እንዳይፈራ የሚያደርጉት ነገሮች ማለት ነው። እንዳይፈራ የሚያደርጉት በላባዎቹ ይጋርድሃል፣ ከክንፎቹም በታች ትተማመናለህ፣ እውነት እንደጋሻ ምን ያደርጋል? ይከባሃል ይላል። ከእነዚህ ነገሮች የተነሳ ከቀትር ጋኔን፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋ ወዘተ፣ ከነዚህ ሁሉ ምን አትሆንም አትፈራም ብለው ይነግረዋል። ምን አትልም አትፈራም፣ አትፈራም። አማኝ እንግዲህ በሚያስፈራው ነገር ሁሉ ምን የማይል ነው የማይፈራ ነው። አማኝ መለኪያው ነው፣ ራሱንም የሚለካበት ነው። ምናልባት ሰዎች ያስፈራል ብለው የሰየሟቸው ብዙ አሉ። አማኞች እንደሚያስፈሩ የሚያውቋቸው ብዙ አሉ። ነገር ግን እነዚህን ሁሉ ስንመለከት ማለት ነው። አማኝ ግን አይፈራም። በእነዚህ በእነዚህ ምን አይሆንም፣ አይፈራም። በነዚህ ምን አይሆንም። አይፈራም። እሱ ማን ነው ግን? ነው አማኝ ነው፣ አማኝ ነው። መቼም የሚያስፈሩን የተነገሩን የሰማናቸው የምናውቃቸው ብዙ ነገሮች ሊኖሩ ይችላሉ። አሁንም የሚነገሩን ብዙ ይኖራሉ። በየት በዙሪያችን ያሉ በምንኖረበት አካባቢ ያሉ እንግዲህ ምን ነው የሌሊት ግርማ አለ። በቀን የሚበር ፍላጽ አለ። በጨለማ የሚሄድ ደግሞ ክፉ ነገር አለ። አደጋ አለ። የቀትር ጋኔን አለ። እንግዲህ እነዚህ በጣም ያስፈራሉ ተብሎ የተለመዱ ናቸው፣ ማስፈራሪያ ናቸው። ምክንያቱም ሌሊት ግርማ አለው። ከሌሊት ምን ግርማ? በቃ የማስፈራት ግርማ አለው። ሌሊት ምንም ይኑር አይኑር ግን ትፈራለህ? ግን ይፈሩታል። ምንም ይኑር አይኑር ኖሮም አይደለም እኮ አብዛኛውን ጊዜ። ግን ሌሊት እንኳን ሌላ በቤትህ እንኳን ሆነ ትፈራለህ። ከቤትህ ውጭ ይቅርና ሌሊት ይፈራል። ግርማ አለው። የሌሊት ግርማ ምንድን ነው? ማስፈራት ነው። ሌላ ግርማ የለውም። ሌላ ግርማ የለውም። ሌሊት የማስፈራት ግርማ አለው። እንደገና በቀን የሚበር ደግሞ ፍላጽ አለ። በቀን ብዙ አይነት ነገር ይወረወራል፣ ብዙ አይነት ነገሮች ይወረወራሉ። ከዚያም ማለት ነው። እንደገና በጨለማ ደግሞ የሚሄድ ምን አለ? ክፉ ነገር አለ። እንግዲህ ቀን አለ፣ ሌሊት አለ፣ ጨለማ አለ። እንደገና ደግሞ በልዩ ልዩ ምክንያት አደጋና የቀትር ጋኔን ደግሞ አለ። ግን ከነዚህ ሁሉ ምን አትሆንም ነው የሚለው አትፈራም። ክብር ላይ ኢየሱስ ይሁን ምን አትልም። አትፈራም አማኝ በሚያስፈራው ምን አይልም። ይሄ የሚያስፈራ ነው፣ ግን አማኝ በሚያስፈራው ምን አይልም። አይፈራም በሚያስፈራው ምን አይልም። አይፈራም ማን ነው እሱ አማኝ? ኢየሱስ ሲናገር ሉቃስ አስር ላይ እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጠቻችኋለሁ ይልና የሚጎዳችሁ ምንም የለም ይላል። ምንም የለም ነው። መቼም ዛሬ የምናምነው እየተናገርን ነው። እየተናገርን ነው ልናምን፣ መከራ የምናየው ነገር ግን የተነገራለህ ልናምነው የሚገባ እኛም ደግሞ ከመን እንናገረዋለን። ነገር ግን አሁን እየተባለ ያለው ተናግረህ እመን ነው ተናግረህ እመን ነው። እማምነው ነገር ተናገርልኝ ነው እየተባለ ያለው ምችም። ነገሩ ግልብጥብጥ ብለዋል። ምን በለባ የማምነው ነገር ምን በለልኝ ተናገርልኝ። ወይም ደግሞ ተናግሮ ሊያምን ይሞክራል። ነገር ግን አይደለም የተነገራለ እናምናለን ከዚያ በኋላ ደግሞ እኛም አምነን እንናገራለን አምነን እንናገራለን። ስለዚህ የተነገረልን ምንድን ነው? በጠላት ኃይል ሁሉ ላይ ስልጣን ሰጥቻችሁ የሚጎዳችሁ ምንም የለም ነው። በጠላት ኃይል ሁሉ ላይ ምን ሰጥቻችኋለሁ? ስልጣን ሰጥቻችኋለሁ። የሚጎዳችሁ ምንም የለም። አዎ ምንም የለም። የለም ማለት የለም ነው። የሚጎዳችሁ ምንም የለም ምን የሚላችሁ? የሚጎዳችሁ ግን እኮ እባብ አለ፣ ግን እኮ ጊንጥ አለ አይደል? ነገር ግን የሚጎዳችሁ ምንም የለም ይለናል። ማርቆስንም ስንመለከተው በአስራ ስድስተኛው ምዕራፍ እንደዚሁ ተመሳሳይ ነገር ይነግረናል። የሚገድል ነገር እንኳን ቢጠጡ አይጎዳቸውም። በድውዮች ላይ እጃቸውን ይጭናሉ እነሱም ይድናሉ ይለቁንም ሊጎዱ ሊጠፉ ይቅርና ማለት ነው እንደውም እነሱ ያድናሉ ነው የሚለው የተጎዳን ያድናሉ ለተጎዳ ይደርሳሉ ነው የተጎዳን ያድናሉ ለተጎዳም ይደርሳሉ ነው የሚለው አይደል ግን የሚገድል ነው ነገሩ የሚገድል ሆኖ እያለ እነሱን ግን መግደል ይቅርና አይጎዳቸውም፣ ይለናል። እነሱን ግን መግደል ይቅርና ምን አይላቸውም፣ አይጎዳቸውም፣ አይጎዳቸውም። አማኝ የሚያስፈራውንም አይፈራም። የሚያስፈራውንም ምን አይልም፣ አይፈራም፣ አይፈራም አማኝ የሚያስፈራውን ምን አይልም አይፈራም። ስለዚህ እዚያ ጋር የሚገድል ነገር እንኳን ምን ያደርጉ ቢጠጡ ነው የሚለው? ምን አይላቸውም አይጎዳቸውም አይጎዳቸውም። ግን እሱ ምንድን ነው የሚገድል ግን ምን አይላቸውም አይጎዳቸውም የሚገድል ነገር እንኳን ምን ያደርጉ ቢጠጡ እሱ አይጎዳቸው ስለዚህ አማኝ በሚያስፈራው አይፈራም የምንለው ለዚህ ብለን ነው፣ ለማለት ነው። ክብር ለኢየሱስ ይሁን። እንግዲህ የሌሊት ግርማ በቀን የሚበር ፍላጻ የመሳሰሉን ነፍስ ያለው ከነዚህ ምን አይልም አይፈራም። እነዚህን ምን አይልም አይፈራም። ማነው እርሱ? አማኝ ለምን አማኝ የሚያምነው የተነገረለትን ወይም የሆነለትን ወይም የተደረገለትን ነውና፣ ስለዚህ የተደረገለት ወይም የሆነለት ወይም የተናገረለትን ምንድን ነው? የሚገድል ነገር እንኳን ቢጠጡ ምን አይላቸውም? እነማን ያመኑትን ያመኑት ናቸው። እነዚህ ያመኑትም እነዚህ ምልክቶች ይከተሏቸዋል ከሚለው የተወሰደ እና የሚገድል ነገር እንኳን ቢጠጡ እነሱን ምን አይላቸውም፣ አይጎዳቸውም፣ አይጎዳቸውም። ክብሩን ጌታ ይውሰድ። መጽሐፍ ቅዱስ የሚነግረ እንደው ሌት ሌት ያሉ ነገሮች አሉ። ያው እኛ እንግዲህ ትኩረት ልንሰጥ የሚገባን ላይ መስጠት አለብን ማለት ነው። ግን ምን የሚል የሚገድል ነገር እኮ የሚገድል ነው ነገር እኮ የሚያጠፋ ነው። ግን ምን አይለው? አይጎዳቸው። ጉዳትም እንኳን ሊያደርስ አይችልም። አይደለም ምን እንኳን መግደል ይቅር እንኳ ጉዳት ሊያደርስባቸው እንኳን አይችልም ነው የሚለው። ኢየሱስ ሌላም የተናገረውን ወሰዱት። ምችስ አማኝ ነን እንልና እምነትን ግን እናጣዋለን። ከኛ ዘንድ እምነት ግን ይጠፋል። አማኝ ነን እንላለን፣ እኛ ግን እምነት የለም። ስለዚህ አማኝ እኩል ከማያምኑት ጋር እኩል ይፈራል። አማኝ ነኝ የሚለው እና የማያምኑት እኩል ይፈራሉ፣ እኩል ይሸሻሉ፣ እኩል ይጨነቃሉ፣ እኩል ግራ ይጋባሉ። እናምናለን የሚሉት ከማያምነው ጋር እኩል በየትኛውም አይነት ችግር ሲወራ እኩል አብረው ችግሩን ያወሩታል፣ ይቸገራሉ ጭንቀቱን ያወሩታል፣ አብረው ይጨነቃሉ። የሚያስፈራውን ነገር ይናገሩታል፣ አብረው ይፈራሉ። ስለዚህ ታዲያ እምነታቸው የት አለ? እምነታችሁ የት አለ አለ ኢየሱስ። እንደዚህ በሚሆኑ ሰዓት ምናችሁ እምነታችሁ የት አለ አላቸው። እምነታችሁ የት አለ እንዴህ በሚያስፈራው እስከፈራችሁ ድረስ እናንተ የታላ ማኝነታችሁ ምክንያቱም ጀልባዋን ምኑ ሲደፍናት ማዕበሉ ሲደፍናት ፍርሃት ሞላባቸው ማንን ፈሩት ማዕበሉን ግን ማንን አላመኑትም ያለውን ጌታ አላመኑትም ነበረ እርሱን አላመኑም ግን እናምናለን እያሉ ከእሱ ጋር ነው ያሉት እና አላመኑትም ነበር። ስለዚህ ኢየሱስ በፍርሃት ሲንቀጠቀጡ ወዮ ጠፋን ሲሉ እምነታቸው የታላ የሚል ጥያቄ ነው ያቀረብላቸው። እምነታቸው የታላ? እንግዲህ እኛም በሚያስፈራው ሁሉ ስንፈራ አንድ ጥያቄ እኛም ልናነሳ ይገባል። ሌሎችም ያነሱብናል። ምን ይላል? እምነት የታላ? እምነት የታላ? ለምን ፈርታህላ ይችም ፍርሃት ባለበት እምነት የለም፣ እምነት ባለበት ደግሞ ፍርሃት የለም። ስለዚህ በዚህ መልክ እያለን በሚያስፈራ ሁሉ እየፈራ የሚያስፈራ ነው። አዎ የሌሊቱ ግርማ የሚያስፈራ ነው። በቀን የሚበራው ፍላጻ የሚያስፈራ ነው። በጨለማ የሚሄደው ክፉ ነገር የሚያስፈራ ነው። አደጋው ሁሉ የሚያስፈራ ነው። የቀትሩም ጋኔን የሚያስፈራ ነው። አማኝ ግን በሚያስፈራው አይፈራም። በሚያስፈራው ምን አይልም? አይፈራም። ለምን? የቆመው የተደገፈው ያረፈው በተነገረለት ላይ ነው። ኢየሱስ እንዲህ አለ። በጎቼ ድምፅ ኔ ይሰማሉ፣ ይከተሉኝ እኔም የዘላለምን ሕይወት እሰጣቸዋለሁ፣ ለዘላለም አይጠፉም። እኔም የዘላለምን ሕይወት ሰጣቸዋለሁ፣ ከእጄ ማንም አይነጥቃቸውም፣ ለዘላለም አይጠፉም። ይህ ምንድን ነው? ለዘላለም ምን አይሆንም? አይጠፉም። ከእጄ ደግሞ ማንም አይነጥቃቸውም። እነማነን እነዚህን የተነገረላቸውን የተነገረላቸውን የተቀበሉ፣ የተነገረላቸውን ያመኑ፣ በተነገራላቸው ላይ የቆሙ እነሱን ከእጄ ማንም አይነጥቃቸው አለ። እነዚህን ከእጄ ማንም አይነጥቃቸውም። ክብር ለኢየሱስ ይሁን። ከእጄ ማንም አይነጥቃቸውም፣ አይነጥቃቸውም። ይህ ነው የሚለን ከእጅ ማንም አይነጥቃቸውም። ለዘላለም ደግሞ ምን አይሆኑም፣ አይጠፉም። አማኝ ዋስትናው፣ ማረፊያው፣ መቆሚያው ይሄ ነው እና በሚያስፈራው ሁሉ የሚፈራ አይደለም። ብዙ የሚያስፈሩ ነገሮች ይነገራሉ። ኢየሱስ ክርስቶስ ሲያስተነግግ እንዲል፣ ጦርን የጦር ወሬ ትሰማላችሁ፣ ርሃብንም ቸነፈርም የምድር መንቀጥቀጥም እነዚህ ሁሉ የመጠጣር መጀመሪያዎች ናቸው ይወራሉ ናዳ አለ የምድር መንሸራተቱ አለ ርሃ አለ ጦርነት አለ ሁሉም አለ በሁሉም መካከል ነው ያለ ነው አማኝ ግን እነዚህም ሁሉ አይፈራም በእነዚህም ሁሉ አይፈራም ለምን አማኝ ነውና ጫማይ ነውና። ስለዚህ ፍርሃት ሲመጣ እምነት የት አለ ነው ጥያቄ። ፍርሃት ካለ እምነት ስለሌለ፣ እምነታችሁ የታላለች? ወዮ ጌታ ሆይ ጠፋን እኮ ስንጠፋ ይገድህ ምን እምነታችሁ የት አለ? እምነታችሁ የት አለ?